ሰላም ለናንተ ይሁን፣ ውድ ቤተሰባዎች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርስቱና አስታውቃችሁ መብራት በነዳጅ ብዙ እያስፋለ ይገኛል። ሱዳን ከኢትዮጵያ ለምትገዘል የኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እየደረሰች መሆኑን የአገሪቱ የኤነርጂ ሚኒስትር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ከምናስደምጣቸው ጉዳዮች መካከል አንዱ ነው። በሌላ በኩል ደግሞ ዘመቻ አንድነት ወሎ ቤት አማራ ግንባር እንመለከታለን። የብልጽግና ቡድን በአውደ ውጊያ እየገጠመ ያለውን አንድ ነገር ለመቀጠል የአውደ ውጊያ ግንባር ትግሉ ተጠናክሮ ቀጥሏል። በሁሉም አቅጣጫዎች አሁንም ትግሎች እንደቀጠሉ መሆናቸውን ሰምቷል። በወሎ ቤት አማር ያለውስ ምን ይመስላል የሚለውን የምትሰሙ ነው የሚሆነው። በሌላ በኩል ደግሞ አቶ ክርስቲያን ታደለና አቶ ያንስ ባያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው ተብሏልም። የቂሊንጦ ማረሚያ ቤት ሰራተኞች ወደ ማደሪያቸው ከገቡ በኋላ ከምሽት 12 ሰዓት ላይ ቀይ ቦን የተጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለና አቶ ዮሐንስ ቧያለውን ከእስር ቤታቸው እንዳስወጣቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ምንጮች ለመሰረ ሚዲያ ገልጸዋል። ዝርዝር አድርገን ከምንገልጻቸው ጉዳዮች መካከል አንዱ ነው። ወዲህ ደግሞ ከአማራ ፋኖ በጎጃም እየተሰጥ መግለጫ አለ። የአማራን ሕዝብ እያሳደደ የሚገኘው መንግሥት አሁንም ለአማራ ገበሬ ጠላት ሆኗል ብሏል። ፋኖም እኛ አቅማችን እናውቃለን፣ መደራደር ከሆነ እኛም በሚያተርፍ እንጂ በሚጎዳ መልክ መሆን የለበትም ብለዋል። የምት የምትሰሙት ነው የሚሆነው። ወደ እስራኤል ተጉዘን ደክሞም የእስራኤል የጦር ጀኔራል በጋዛ የጦር ዘመቻ መቀጠላችን ደም ያስከፍለናል ሲሉ ማስጠንቀቃቸውን እነግራችኋለን። የእስራኤል የጦር ኃይል ዋና ጀነራል ያያር ጎላን በኤክስ ላይ በለጠፉት መግለጫቸው በጋዛ ወታደራዊ ስራዎችን ለማስፋፋት ያደረገ ውሳኔ የእስራኤልን ደህንነት ለመጠበቅ ሳይሆን ኔታንያሁ እና ጽንፈኛው መንግስት ለማዳን ነው ብለዋል። የተቃዋሚው ዲሞክራት ፓርቲ መሪውን የሚያገለግሉት ጎላን የእስራኤል ወታደራዊ ሚና የእስራኤልን ዜጎች መጠበቅ እንጂ የፖለቲካ ግቦችን ማገልገል አይደለም ብለዋል። ትሰሙታላችሁም ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃም አለፍን ከ አማራ ፋኖ በጎጃም የሚሰጠው መግለጫ አለም መግለጫውም ለገበሬውም ሆነ ለንጽሐኑ ችግር እየሆነ የመጣው ይህ ጦርነት ህልናችን እስኪረጋገጥ ደግሞ እኛ ማንተውም ይላለም። በመግለጫው ላይ እንደሚታየው ሆነ ደግሞ የአማራ ርስ መንጠቅ፣ ትጥቅ ማስፈታት የሚለው አጀንዳ የመጀመሪያ ተግበሪያ መቅደሙ በማድረግ የጀመረ ነው የሚለው አገዛዙን የሚወቅሰው ፋኖ በሕዝባችን ላይ የስነ ልቦና ጫና ለመፍጠር በክልልና ዞን ከተሞች የሚኖሩ ማህበረሰባችን በማስገደድ መሳሪያ ገዝተው ገቢ እንዲያደርጉ ተደርጓል። መንግሥት የአማራ ሕዝብ ኢኮኖሚ ተመጽዋች እንዲሆን አርሶ አደራችን በገንዘብ የአፈር ማዳበሪያ ገዝቶ ምርት እንዲያመርት የማዳበሪያ የሽያጭ ተመን ከሌሎች በተለየ ሁኔታ መጨመር፣ እንዲሁም ገንዘብ ወስዶ መግደያ መሳሪያ ለመግዛት እቅድ እየሰራ ይገኛል ሲሉ ወቅሷል። አብይ አህመድ በዚህ አሰራሩም ብሏል። በአሁኑ ሰዓት አከርካሪያቸው የተመታ ቢሆንም ባለማደባባይ ፍርድ ገመድ እየተጎተቱ መሆኑን ገልጻ ነብሏል። ታዲያ በመግለጫው ላይ ዋና ሀሳብ ብሎ ያስቀምጡም ማዳበሪያን በተመለከተ የሚለው ከአመት ዓመት አርሶና ለስልሶ ኢትዮጵያ የሚመግበው የአማራ ገበሬ በኃይል በሞረር ከላይ በድሮን እና በጀት በምድር በታንክና በእግረኛ በየቤቱ እየገባ እያያዘው ይገኛል ተብሏል። በዚህም የአፈር ማዳበሪያ ለሽያጭ ያቀረበት ዋጋ የአማራን ገበሬ ሀገር የጀርባ አጥንት የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋና ዋጋ ለመሸጥ የተዘጋጀ መሆኑን መላው አርሶ አደራችን በቀረበት ዋጋ ማለትም በስምንት ሺህ ብር እንዳትገዙ እናሳስባለን ብሏለም። ሁለተኛው የህልውና አደጋ ገጥሞት ራሱን ኮራ ጥላት መከላከል የሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከወንበዴ ስርዓት ተጠምራችሁ እየሰራችሁ የምትገኙ ነጋዴዎችም ጊዜያችሁን ጠብቁ ሲል ፋኑ አስጠንቅቋል። በሌላው በኩል ብሏል ለመላው የጎጃም ማህበረሰባችን በህገወጥ መንገድ ማዳበሪያ ገዝነው የሚገኙ ነጋዴዎች በአካባቢያቸው ለሚንቀሳቀሱ ብርጌዶችና ሻለቆች እንድትጠቀሙ ጠይቃለን ብሏልም። ከአሁኑ በፊት የውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ፣ በኮማንዶ፣ በሜካናይዝድና በሌሎች ወታደራዊ ዘርፎች ስልጠናችሁና በፋኖ አደረጃጀት ያልተካታችሁ ወገኖች በሙሉም በአቅራቢያቸው የሚገኝ የድርጅታችን ብርጌድ ክፍለ ጦሩ በመሄድ እንድትመዘገቡን ጥሪ እናቀርባለንም። በዚያውም በህዝባችን ላይ ድረስ ያለው ግፍና መከራ እያዩ እንደላዩ መሆን መንግስት እንደ መደገፍ ይቆጥራል። ስለዚህ እርምጃ እንወስዳለን ብለዋልም። ሌላው አለም የዚህ የግል ሰራዊ በመሆን በሚወረወርላችሁ ረፍራፊ ገንዘብ ቤተሰባችሁና ህዝባችሁን የገደላችሁ ያላችሁ የሚሊሻ አባላትም ተጠንቀ ተጠንቀቁ ተብሏል። ከስራ ገበታችሁ ተሰናብታችሁ በግድ ታግታችሁ ያላችሁ ሰውም ቀኖችን ደርሷል፣ እናስደቅቃችኋል መግለጫውም። ሌላኛው ደግሞ ይላል ከሌላ ክልል ተገዳችሁ ወደ መከላከያ ሰራዊት የገባችሁ ግለሰቦችም ድርጅታችን ውስጥ ተቀላቅላችሁ ከመታገል ባለፈ ወደ ቤተሰቦቻችሁ ለመሄድ ለምትፈልጉ ድርጅታችን ባወጣው መሳሪያ ክፍያ ተመስረት እየተከፈላቸው የምትሄዱ መሆኑን ገልጻለን ብሏልም። ይህ ይሁሉ የሚሆነው ለህልኖ ተግሉ መሳካት ስለሆነ ሲል የአማራ ፋኖ በጎጃም መግለጫ ትታል። በሌላ መረጃ ደግሞ የዘመቻ ደቡብ ወሎ ግንባር እንመለከታለን። የብልጽግና መንግስትና የፋኖ ኃይሎች አሁንም በተለያዩ አውደ ውጊያዎች በአማራ ክልል ውጊያ ጀምረዋል። ሁሉንም አሸናፊ የሚያደርገው ውጊያ አንዱን እያቆሰለ አንዱን እየካበ እዚህ ደርሷል። በዚህም በአውደ ውጊያ በሳምነ ኩለጥሩ በርካታ ሚሊሻዎችና የልዩ ኃይል አባላትም ለፋኖ እጅ ሰጥቷል የተባለ ይገኛል። በተለይም ደግሞ በ አማራ ፋኖ በወሎ ክባርም ብዙዎቹ ከመከላከያ ሰራዊት እየሸሹ ፋኖ የተቀላቀሉ ነው የተባለ ሲሆን መከላከያ ግን እስካሁን ያለው ጉዳይ የለም። መከላከያ በበኩሉ በወሎ በኩል ያለው ግዛት በእጄ ስር ይገኛል እያስተዳደርኩ እንገኛለው፣ ማንም ምን ማድረግ አይችልም፣ በደሴ፣ በወሎ፣ በከላላ እንዲሁም ደግሞ በሰሜን ወሎ ደቡብ ወሎም ሁሉም ጋና ያለሆኝ ብሏል። በአስፈለገ ሰዓት ገብቼ መውጣት እችላለሁ የሚለው መከላከያም የቱንም የማድረግ አቅም አለኝ ብሏል። እነሱ አሁን ላይ ምንም ናቸው ሲል ተገልጿል። ምሬ የሚሉ መሪያቸው የት እንዳለ ማወቅኛ እናውቃለን ነገር ግን ኋላ ላይ ሁለማየዝ እንዲመችነው ዝም ያልነው ሲል በእዙም የሚንቀሳቀስ መከላከያ ገልጿለም። በሌላ መረጃ አቶ ክርስቲያን ታደለና አቶ ዮሐንስ ባያሌው በቅሊንጦ የማረሚያ ቤት ጥቃት ተፈጸመባቸው። ሚያዝያ ሰማቀሎ 17 ዓ ምት የቅሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦን የተጫኑ የፌዴራል ፖሊሶች ቁልፍ ሰብሮ ገብተው አቶ ክርስቲያን ታደለና አቶ ዮሐንስ ባያሌውን ከእስር ቤታቸው እንዳስወጣቸውና እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ ያስተኝተው እንዳሳደሯቸው ምንጮች ገልጸዋል። በተመሳሳይ ዶክተር ወንደሰን አስፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ደባይ በጋሻው፣ ፕሮፌሰር ማረጉ ባይነን እና ዶክተር ሲሳይ አውጋቸው ይህ ድርጊት ፈጸመባቸው መሆኑን ተገልጿል። ቀይቦን የተጫኑ ፌዴራል ፖሊሶች ምሽት አፍሮሳ ላይ በሩን በኃይል ከፍቶ ከገቡ በኋላ ሁላችንም እጃችን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመው መሳሪያ ሲያስፈራሩ ነበር ያደሩ ሲሉም ለፍርድ ቤት ገልጿል። ቀደም ሲል በምርመራ ወቅት ድብደባ የተፈጸመብን የመንግስት ሹማምንት ሁሉ ከሁለት ዓመት በኋላ የቂሊንጦ ማረሚያ ቤትን አጥርጥሰው የተኛንበት ቤት በር በኃይል ሰብረው እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ አሰልፎ አሳድረውን አልብሏል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያሳውቀልን እንፈልጋለን ሲሉም አሳስበዋለም። ዮሐንስ ባያለው አቶ ክርስቲያን ታደለም ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መጥተው ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ በመደረጉ ለባሴ የጤና ክልፍ ተጋልጠዋል ሲሉ ምንጮች ለመሰረ ሚዲያ ተናግረዋል። የፌዴራል ፖሊስ ማረሚያ ቤት አጥሩን ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳደሯቸው የታወቀ ነገር የለም ተብሏል። በሌላ መረጃ መብራትን በነዳጅ እንመለከታለን። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሌም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ ኤነርጂ ሚኒስትር ማረጋገጣቸውን የሱዳን የዜና ምንጮ ዘግቧል። ኢትዮጵያ ሱዳን ጦርነት ላይ ያለች የኤሌክትሪክ ኃይል ብታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት ሁለት ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘቡ እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለስልጣናት ካሁኑ ቀደም ተናግሮም ነበር። ይህ በእንዲህ እንዳለም ሱዳን ከግብጽ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችላ ፕሮጀክት መገንባት ላይ ይገኛሉ እንደ ዘገባው ከሆነም ደግሞ ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ራሷ እንድትችል የቴክኒክ ድጋፍ ማድረግ ላይ ናት ተብሏልም። በመጨረሻም ወደ እስራኤል እንጓዛለን። የእስራኤል ጦር ጀነራል በጋዛ የጦር ዘመቻ መቀጠላችን ደም ያስከፍለናል ሲሉ አስጠነቀቁም። የእስራኤል ጦር ኃይል ዋና ጀነራል ጃየር ጎላን በኤክስ ላይ በለጠፉት መግለጫቸው በጋዛ ወታደራዊ ስራዎች ለማስፋፋት የተደረገ ውሳኔ የእስራኤልን ደህን ለመጠበቅ ሳይሆን ኔታንያሁ እና ጽንፈኛው መንግስታቸውን ለማዳን ነው ብለዋል። የተቃዋሚው ዲሞክራቲክ ፓርቲ መሪ የሆነው የሚያገለግሉት ጎላን የእስራኤል ወታደራዊ ሚና የእስራኤልን ዜጎች መጠበቅ እንጂ የፖለቲካ ግቦችን ማገልገል አይደለም ብለዋል። በመንግስት ህልውና ስም የጋዛ ሰርጥ በረራ ደም ያስከፍለናል በምርኮኞች ህይወት በወንዶችና በሴት አደሮች ህይወት፣ ከሁሉም በላይ መንገዳችን ማጣት ዋጋ ያስከፍለናል ብለዋል። ኔታና የሆነ የጦር ካቢናቸው የዩናይትድ ስቴትስ ፕሬዚዳንት ትራምፕ በአካባቢው ሊያደርጉት ከሚችሉት ጉብኝት በኋላ ይህ ጋዛ ጥቃት እንዲስፋፉ ማጽደቃቸውን የእስራኤል መገናኛ ብዙሃን ዘግቧል። በቀጥለው ግጭትም የተባበሩት መንግስታት ድርጅት ና መንግስታዊ ያልሆኑ ድርጅቶች ለጋዛ ሰብአዊ እርዳታ በማስተባበር በጋራ ለሚሰሩ ስራ እስራኤል የሰብአዊ ድጋፎችን እርዳታ ለማድረስ ያለውን እቅድ ውድቅ ማድረጓም ተናግረዋል። የህክምና ምንጮች ለአልጀዚራ እንደተናገሩ ኮን ደግሞ በጋዛ ካን ዩኒስ የእስራኤሉ ተከታታይ ጥቃቶች ተከትሎም በርካታ ሰዎች ተገድለዋል እንዲሁም ቆስለዋልም ተብሏልም። በጋዛ ከተማ አቅራቢያ የሚገኘው ቱፋ ሰፈር የሚገኝም የፍልስጤ የሚያደጋ ጊዜ ስራዎች የእስራኤልን ኳዶክተሮችን ጥይት መተኮሳቸው በመግለጽ ቀደም ሲል የእስራኤል ጥቃት ተከትሎ በፍርስራሹ ውስጥ ተቀብረዋል የሚባሉ 25 የሚደርሱ ሰዎችን ለማዳን የሚያደርጉትን ጥረት እንዲተው አስገዷቸዋልም ተብሏልም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤት